እንደምን አላችሁ፣ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለረጅም ጊዜ ጤና እናም በሽታን ለመከላከል አዘውትራችሁ ከቻላችሁ በየቀኑ መመገብ ያለባችሁን ስድስት ጤናማ ፍራፍሬዎችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው።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 ሄምፕሲርስ የምንላቸውን እናም ስስ ፕሮቲንን ጨምሮ የተለያዩ የተመጣጠነ ምግቦችን መመገብ አጠቃላይ ጤናችንን ለመደገፍ ይረዳል። ፍራፍሬዎች ጣፋጭ፣ ገንቢ እናም ለመዘጋጀት ብዙ ወይም ደግሞ ምንም ዝግጅት ስለማያስፈልጋቸው በአመጋገባችሁ ውስጥ ለማካተት በጣም ቀላል ናቸው። ፍራፍሬዎች አስፈላጊ በሆኑ ቪታሚኖች፣ ማዕድናት አንቲ ኦክሲዳንቶች እናም የአመጋገብ ፋይበር የበለጸጉ በመሆናቸው ጤናማ ናቸው። የበሽታ መከላከያ ስርዓትን ለማጠናከር፣ የምግብ መፈጨትን ለማሻሻል፣ ስር የሰደዱ በሽታዎች ተጋላጭነትን ለመቀነስ ለመቀነስና አጠቃላይ ጤናን ለመደገፍ ይረዳሉ። በተጨማሪም ፍራፍሬዎች ብዙውን ጊዜ በካሎሪ ዝቅተኛ እናም በውሃ ይዘታቸው ደግሞ ከፍተኛ ናቸው። ይህም የሰውነት የእርጥበት መጠንን ለመጠበቅና ክብደትን ለመቆጣጠርም ጥሩ ምርጫ ያደርጋቸዋል። የተለያዩ ፍራፍሬዎችን አዘውትሮ መመገብ ሚዛናዊ አመጋገብናም የተሻሻለ ደህንነትን ለማምጣት አስተዋጽኦ ያደርጋል ማለት ነው። ስለዚህ በዚህ ቪዲዮ ላይ አዘውትራችሁ መመገብ ያለባችሁን ስድስት ጤናማ ፍራፍሬዎችን እነግራችኋለሁኝ። አንደኛ ፖም ወይም ደግሞ አፕል ነው። ፖም በብዙ የአመጋገብ ጥቅሞቹ ምክንያት ብዙውን ጊዜ ጤናማ ፍሬ ተብሎ ይጠራል። ፖም ወይም ደግሞ አፕል በንጥረ ምግቦች የበለጸገ ነው። ፖም በተለይ ቫይታሚን ሲ፣ ፖታሲየም እናም ቫይታሚን ኬን ጨምሮ ጠቃሚ ቪታሚኖችና የማዕድናት ጥሩ ምንጭ ነው። በተጨማሪም አነስተኛ መጠን ያላቸው ቢ ቪታሚኖችን የሚይዛሉ። ፖም በተለይም ፔክቲን በተባለው የአመጋገብ ፋይበር የበለጸገ ነው። ይህ ፋይበር የምግብ መፈጨትን ለመቆጣጠር የአንጀት ጤናን ለማሳደግናም የሙሉነት ስሜት እንዲሰማችሁ አስተዋጽኦ ያደርጋል። ይህም የክብደት መጠንን ይጠብቃል ማለት ነው። ፖም ኪሪሲቲን፣ ካቴኪንናም ክሎሮጀኒክ አሲድን ጨምሮ በተለያዩ አንቲኦክሲዳንቶች የሚበለጸገ ነው። እነዚህ ውህዶች በሰውነት ውስጥ ኦክሳይድ ውጥረትን ለመዋጋት ይረዳሉ። የኦክሳይድ ውጥረት ስር ከሰደዱ በሽታዎች ጋር የተያያዘ ነው። ፖምን መመገብ ከልብ በሽታ ተጋላጭነት መቀነስ ጋርም ይያያዛል። በፖም ውስጥ ያለው ፋይበር፣ ፖታሲየም እናም አንቲኦክሲዳንቶች አንቲ ኦክሲዳንቶች የደም ግፊትን ለመቀነስና የኮሌስትሮል መጠንን ለመቀነስ ይረዳሉ። ይህ ደግሞ የልብ በሽታ ስጋትን ይቀንሳል። በፖም ውስጥ ያለው ፋይበር የስኳር መፈጨትንናም መምጠጥን ለማዘግየት ይረዳል። ይህም ይበልጥ የተረጋጋ የደም ስኳር መጠን እንዲኖር ያደርጋል። ይህ ፖም የስኳር በሽታ ላለባቸው ሰዎች ጤናማ ምርጫ ያደርገዋል። በከፍተኛ የውሃ እናም የፋይበር ይዘታቸው ምክንያት ፖም በትንሽ ካሎሪ የጥጋብ ስሜት እንዲሰማችሁ ይረዳሉ። ይህም ክብደትን ለመቆጣጠር በጣም ጥሩ ምርጫ ነው። ፖምን አዘውትሮ መመገብ አይነት ሁለት የስኳር በሽታ፣ አንዳንድ ካንሰሮች፣ እንደ አልዛይመርስ ያሉ የነርቭ ዲጀነሬቲቭ በሽታዎችን ጨምሮ ለብዙ በሽታዎች ተጋላጭነትን ይቀንሳል። አፕል ወይም ደግሞ ፖም ከፍተኛ የውሃ መጠን ስላለው የሰውነትን ውሃ መጠን ለመጠበቅ ይረዳል። ታዲያ አፕል ጤናማ ቢሆንም ለተሻለ ጤንነት የተለያዩ ፍራፍሬዎችንና አትክልቶችን ያካተተ የተመጣጠነ አመጋገብ አካል ሆኖ መመገብ አስፈላጊ ነው። ሁለተኛ ደግሞ አቮካዶ ነው። አቮካዶ በንጥረ ምግቦች የበለጸገ እጅግ ጠቃሚ ምግብ ተደርጎ የሚወሰድ ሲሆን የተለያዩ የጤና ጥቅሞችን ይሰጣል። አቮካዶ ቫይታሚን ኬ፣ ቫይታሚን ኢ፣ ቫይታሚን ሲ፣ ቢ ቫይታሚኖች እንደ ቫይታሚን ቢ5፣ ቫይታሚን ቢ6 እናም ፎሌት እናም ፖታሲ ፖታሲየምን ጨምሮ በቪታሚኖችና ማዕድናት የተሞላ ነው። በተለይም ኦይሌክ አሲድ በመባል የሚታወቀው የሞኖ አንሳቹሬትድ ፋት ጥሩ ምንጭ ነው። ይህም መጥፎ የኮሌስትሮል መጠንን ማለትም ኤልዲኤልን ለመቀነስ እናም ጥሩ የኮሌስትሮል መጠንን ማለትም ኤች ዲኤል ኮሌስትሮልን ለመጨመር ይረዳል። ይህ የልብ በሽታን አደጋ ሊቀንስ ይችላል። አቮካዶ በምግብ ፋይበር የበለጸገ ነው። ይህም የምግብ መፈጨትን ጤንነት የሚደግፍ፣ የደም ስኳር መጠንን ለመቆጣጠር የሚረዳ እናም ጤናማ ክብደትንም ለመጠበቅ ይረዳል። አቮካዶ ለአይን ጤናም ጠቃሚ የሆኑ እናም የአይን ሞራ ግርዶሽ እናም ከእርሜ ጋር ተያይዞ የሚመጣ የማኪውላር ዲጀኔሬሽን አደጋን ለመቀነስ የሚረዱ እንደ ሊቲን እናም ዚያ ካንቲን ያሉ አንቲኦክሲዳንቶችንም ይዟል። በአቮካዶ ውስጥ የሚገኙት ጤናማ ቅባቶች እናም አንቲኦክሲዳንቶች በሰውነት ውስጥ እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። ይህም ከተለያዩ ስር የሰደዱ በሽታዎች ጋር የተያያዘ ነው። አቮካዶ በአንጻራዊነት ከፍተኛ የካሎሪ እናም የስብ መጠን ቢኖረውም የፋይበር እናም የጤናማ ስብ ይዘቱ የሙሉነት ወይም ደግሞ የጥጋብ ስሜትን ሊያበረታታ ይችላል። ይህም ለአጠቃላይ የካሎሪ መጠንን በመቀነስ ክብደትን ለመቆጣጠር ይረዳል። በአቮካዶ ውስጥ የሚገኙት ጤናማ ቅባቶች እናም ፋይበር የደም ስኳር መጠንንም ለማረጋጋት ይረዳሉ። ይህም የስኳር በሽታን ለሚቆጣጠሩ ሰዎች ጥሩ ምርጫ ያደርገዋል። በአቮካዶ ውስጥ የሚገኙት ንጥረ ነገሮች በተለይም ቫይታሚን ኤ እናም ሲ እርጥበትን በመጠበቅናም ኦክሳይድ ጉዳትን በመቀነስ ለጤናማ ቆዳ አስተዋጽኦ ያደርጋሉ። አቮካዶ ለአጥንት ጤና አስፈላጊ የሆነውን ቫይታሚን ኬንም ይይዛል። አቮካዶን በተመጣጣኝ አመጋገብ ውስጥ ማካተት ብዙ የጤና ጥቅሞችን ሊሰጥ ይችላል፣ ነገር ግን በካሎሪ መጠኑ ምክንያት በመጠኑ መመገብ አስፈላጊ ነው። ከልክ በላይ ከተመገባችሁ ብዙ ካሎሪን እንድትወስዱ ያደርጋችኋል። ይህ ደግሞ የክብደት መጨመርን ያስከትላል ማለት ነው። ሶስተኛ ደግሞ ሙዝ ነው። ሙዝ በርካታ የጤና ጥቅሞችን የሚሰጥ ገንቢ የሆነ ፍሬ ነው። ሙዝ በተለይ ቫይታሚን ሲ፣ ቫይታሚን ቢ ሲክስ እናም ፖታሲየምን ጨምሮ የአስፈላጊ ቪታሚኖችና ማዕድናት ጥሩ ምንጭ ነው። በተጨማሪም አነስተኛ መጠን ያለው ማግኒዚየም፣ ማንጋኔዝ እናም ፋይበርን ይዛል። ሙዝ ለልብ ጤና፣ ለጡንቻ ተግባር እናም መደበኛ የደም ግፊትን ለመጠበቅ አስፈላጊ በሆነው ከፍተኛ የፖታሲየም ይዘቱ ይታወቃል። በሙዝ ውስጥ የሚገኙት ካርቦሃይድሬትሶች በዋናነት በተፈጥሯዊ ስኳር ማለትም ፍሩክቶስ፣ ግሉኮስ እናም ሱክሮስ መልክ ፈጣን የኃይል ምንጭን ይሰጣሉ። ይህም ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ ጥሩ ምግብ ያደርጋቸዋል። ሙዝ የምግብ መፈጨትን የሚረዳ የአንጀት ጤናን የሚያበረታታ እናም የደም ስኳር መጠንን ለመቆጣጠር የሚረዳ የአመጋገብ ፋይበርን ይዟል። ፋይበሩ የሙሉነት ስሜት እንዲሰማችሁ ስለሚረዳ ክብደትን ለመቆጣጠርም ሊረዳ ይችላል። ሙዝ ትራይፕቶፋንን ይዟል። ይህም ሰውነት ሴሮቶኒንን ለማምረት የሚጠቀምበት አሚኖ አሲድ ሲሆን ሴሮቶኒን ከስሜት ቁጥጥር ጋር የተያዘ የነርቭ አስተላላፊ ነው። ሙዝን መመገብ ስሜትን ለማሻሻል እናም የመንፈስ ጭንቀት ምልክቶችንም ለመቀነስ ይረዳል። ሙዝ የኦክሳይድ ውጥረትን ለመዋጋት እናም በሰውነት ውስጥ እብጠትን ለመቀነስ የሚረዱ ዶፓሚን እናም ካቴ ኮላሚንን ጨምሮ የተለያዩ አንቲ ኦክሲዳንቶችን ይይዛሉ። ሙዝ በፖታሲየም እናም በፋይበር ይዘታቸው ምክንያት የደም ግፊትን በመቀነስ እናም የኮሌስትሮል መጠንን በመቀነስ የልብ ጤናንም ይደግፋል። ሙዝ በአጠቃላይ ጤናማ ቢሆንም ሰፋ ያለ ንጥረ ምግቦችን ለማግኘት የተለያዩ ፍራፍሬዎችንና አትክልቶችን ያካተተ የተመጣጠነ አመጋገብ አካል አድርጋችሁ መመገብ ይመረጣል። አራተኛ፣ ብሉቤሪ ነው። ብሉቤሪ በበርካታ የጤና ጥቅሞቹ ምክንያት እጅግ ጠቃሚ ምግብ ተደርጎ ይወሰዳል። ብሉቤሪ በካሎሪ ዝቅተኛ እናም በቫይታሚን ሲ እና ኬ እንዲሁም በአመጋገብ ፋይበር በጣም ከፍተኛ ነው። በተጨማሪም ጥሩ የአንቲ ኦክሲዳንተስ ምንጭ ነው። ብሉቤሪ በተለይ አንቶሲያኒንን ጨምሮ በአንቲ ኦክሲዳንተስ የተሞላ ነው። ይህም በሰውነት ውስጥ ያለውን ኦክሳይድ ውጥረትን ለመዋጋት ይረዳል። ይህ ስር የሰደዱ በሽታዎችን አደጋ ሊቀንስ ይችላል። ብሉቤሪን አዘውትሮ መመገብ የልብና የደም ስር ካርዲዮቫስኩላር ጤና ለማሻሻል ይረዳል። የደም ግፊትን እናም የኮሌስትሮል መጠን ለመቀነስ ይረዳል። እናም የአንቲ ኦክሲዳንትስ ባህርያቱ እብጠትን ሊቀንስ ይችላል። አንዳንድ ጥናቶች እንደሚያሳዩት ብሉቤሪ የአንጎልን ተግባር ሊያሻሽል እናም ከእድሜ ጋር ተያይዞ የሚመጣን የአእምሮ ማሽቆልቆልን ሊከላከል ይችላል። የማስታወስ ችሎታን ሊያሻሽልና እንደ አልዛይመርስ ያሉ ሁኔታዎችን ሊያዘገይም ይችላል። ብሉቤሪ የኢንሱሊን ስሜትን ለማሻሻልና የደም ስኳር መጠን ለማረጋጋት ይረዳል። ይህም የስኳር በሽታ ላለባቸው ወይም ደግሞ አደጋ ላይ ላሉ ግለሰቦች ጠቃሚ ያደርጓል። በብሉቤሪ ውስጥ የሚገኙት ውህዶች ጸረ ብግነት ውጤቶች እንዳላቸውም ታይቷል። ይህም ከብጠት ወይም ደግሞ ከኢንፍላሜሽን ጋር የተያያዙ ስር የሰደዱ በሽታዎችን አደጋ ለመቀነስ ይረዳል። በብሉቤሪ ውስጥ ያለው ፋይበር የምግብ መፈጨትን የሚረዳ እናም የአንጀት ጤናን የሚደግፍ ሲሆን ይህም ጤናማ የምግብ መፈጨት ስርዓት እንዲኖር አስተዋጽኦ ያደርጋል። በብሉቤሪ ውስጥ የሚገኙት አንቲ ኦክሲዳንቶች ከአልትራቫዮሌት ጨረሮችና ብክለት የሚመጣን ጉዳት በመከላከል ለጤናማ ቆዳ አስተዋጽኦ ያደርጋሉ። ብሉቤሪን በአመጋገባችሁ ውስጥ ማካተት ቀላል ነው። ትኩስ በረዶ ወይም ደግሞ የደረቀ ሊበላ ይችላል። እናም ለስሙዚ፣ በእርጎ ውስጥ፣ በሰላጣ እናም የተለያዩ ምግቦች ውስጥ ብሉቤሪን መጨመር ይቻላል። ጠቃሚ ቢሆንም ታዲያ ለአጠቃላይ ጤና እናም የተመጣጠነ አመጋገብን መጠበቅና በመጠኑ መመገብ አስፈላጊ ነው። አምስተኛ ደግሞ ብርቱካን ነው። ብርቱካን እጅግ በጣም ገንቢ ፍሬ ሲሆን በርካታ የጤና ጥቅሞችን ይሰጣል። ብርቱካን ለበሽታ የመከላከል ስርዓት፣ ለቆዳ ጤና እናም ለአንቲኦክሲዳንት ጥበቃ አስፈላጊ በሆነው ከፍተኛ የቫይታሚን ሲ ይዘቱ ይታወቃል። ብርቱካን ጤናማ የምግብ መፈጨትን ለማበረታታት የሆድ ድርቀትን ለመከላከል እናም የሙሉነት ስሜትን ለመጨመር የሚረዳ የአመጋገብ ፋይበርን ይዟል። ይህም ክብደትን ለመቆጣጠር ይረዳል። ብርቱካን ዝቅተኛ ካሎሪ ስላለው ክብደታቸውን ለመቆጣጠር ለሚፈልጉ ሰዎች ጥሩ ምርጫ ነው። በግምት 86% ከፍተኛ የውሃ ይዘት ያለው ብርቱካን ለሰውነት ውሃ መሟላት አስተዋጽኦ ያደርጋል። ከቫይታሚን ሲ በተጨማሪ ብርቱካን እብጠትን ለመቀነስና ስር የሰደዱ በሽታዎችን አደጋ ለመቀነስ የሚረዱ ፍላቮኖይድስን ጨምሮ ሌሎች አንቲኦክሲዳንቶችንም ይዟል። በብርቱካን ውስጥ ያለው የፖታሲም ይዘት የደም ግፊትን ለመቆጣጠር ይረዳልናም ፋይበርና አንቲኦክሲዳንቶች ለአጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ጤና አስተዋጽኦ ያደርጋሉ። በብርቱካን ውስጥ ያለው ቫይታሚን ሲ የቆዳ የመለጠጥ ችሎታን ለመጠበቅ እናም የእርጅና ምልክቶችን ለመቀነስ ወሳኝ የሆነውን የኮላጅን ምርትን ይደግፋል። በብርቱካን ውስጥ ያለው ሲትሪክ አሲድ የተወሰኑ የኩላሊት ጠጠር አይነቶች መፈጠርን ለመከላከልም ይረዳል። በአጠቃላይ ብርቱካንን በተመጣጣኝ አመጋገብ ውስጥ ማካተት ለአጠቃላይ ጤና እናም ደህንነት አስተዋጽኦ ያደርጋል። ሆኖም በተለይ የስኳር መጠናችሁን እየተከታተላችሁ ከሆነ በመጠኑ መመገብ አስፈላጊ ነው፣ ምክንያቱም ተፈጥሯዊ ስኳርን ስለሚይዝ። ስድስተኛ እንጆሪ ነው። እንጆሪ ጣፋጭ ብቻ ሳይሆን ገንቢም በመሆኑ ለአመጋገባችሁ ጤናማ ተጨማሪ ያደርገዋል። እንጆሪ በካሎሪ ዝቅተኛ ነገር ግን አስፈላጊ በሆኑ ንጥረ ምግቦች የበለጸቀ ነው። አንድ ኩባያ የተቆረጠ እንጆሪ ቫይታሚን ሲ፣ ማንጋኔዝ፣ ፎሌት ና ፖታሲየምን ይዟል። እንጆሪ አንቶሲያኒን፣ ኤላጂክ አሲድ ና ኪሪሲቲንን ጨምሮ በተለያዩ አንቲኦክሲዳንቶች የተሞላ ነው። ይህም የኦክሳይድ ውጥረትን ለመዋጋት ና በሰውነት ውስጥ እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳል። በእንጆሪ ውስጥ የሚገኙት ውህዶች የኮሌስትሮል መጠንን በማሻሻል የደም ግፊትን በመቀነስና እብጠትን በመቀነስ ለልብ ጤና በጣም ይጠቅማሉ። አንዳንድ ጥናቶችም እንደሚያመለክቱት እንጆሪ የኢንሱሊን ስሜትን ለማሻሻል ይረዳል። ይህም በተለይ የስኳር በሽታ ላለባቸው ሰዎች ጠቃሚ ሊሆን ይችላል። እንጆሪ ጥሩ የአመጋገብ ፋይበር ምንጭ ነው። ይህም የምግብ መፈጨትን የሚረዳ የሙሉነት ስሜትን የሚያበረታታ፣ እናም ክብደትን ለመቆጣጠርም ይረዳል። በእንጆሪ ውስጥ ያለው ቫይታሚን ሲ ለኮላጅን ምርት አስፈላጊ ነው። ይህም የቆዳን የመለጠጥ ችሎታ እና አጠቃላይ ገጽታውን ያሻሽላል። በእንጆሪ ውስጥ ያለው ከፍተኛ የቫይታሚን ሲ ይዘት የሰውነትን በሽታ የመከላከል ስርዓትን ለመደገፍ ይረዳል፤ ይህም ሰውነትን በሽታዎችን እንዲቋቋም ይረዳዋል። አንዳንድ ጥናቶችም እንደሚያመለክቱት በእንጆሪ ውስጥ የሚገኙት አንቲኦክሲዳንቶች የኦክሳይድ ውጥረትን በመቀነስናም የእጢ እድገትን በመክታት አንዳንድ የካንሰር አይነቶችን ለመከላከል ይረዳሉ። ለከፍተኛ የጥናት ጥቅሞች እንጆሪን ትኩስናም ከተቻለ ኦርጋኒክን ለመመገብ ሞክሩ። በአጠቃላይ እንጆሪን በተመጣጣኝ አመጋገብ ውስጥ ማካተት ለምግቦቻችሁ ተፈጥሯዊ ጣፋጭነትን እየጨመራችሁ በርካታ የጤና ጥቅሞችን ሊሰጥ ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ ስድስት ፍራፍሬዎችን በየቀኑ በአመጋገባችሁ ውስጥ ማካተት ለረጅም ጊዜ ጤና እናም አጠቃላይ በሽታን ለመከላከል በከፍተኛ ሁኔታ ይረዳሉ ማለት ነው። ከነዚህ ፍራፍሬዎች ውጭ ሌሎችም በርካታ ፍራፍሬዎች አሉ። በቀጣይ በሌላ ቪዲዮ ደግሞ እነዛን ፍራፍሬዎችም ቪዲዮ የምሰራላችሁ ይሆናል ማለት ነው።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 እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው